ተወለድኩ በሰባት ዓመቴ ዓይኔ ጠፋ። የተወለድኩት ምዕራብ ጎጃም ዲስ አባ የምትባል ከተማ ነው። ከውቁ የሰበት አይነ ስውራን ትምህርት ቤት የተማረችው አስካለ በ2004 አዲስ አበባ ዩኒቨርሲቲ ገባች። ከዩኒቨርሲቲ ስትወጣ ብቻዋን ሳይሆን ከውድ ባለቤቷ ጋር ነው። ማየት የተሳነው ነው እንዴት ወደ ፍቅር ተቀየረ? በጋራ በመሰረቱ ትዳር ሁለት ልጆቹን አፍርተው ህይወታቸውን ለመቀየር በመምህርነት አገራቸውን ሲያገለግሉ ቆይተዋል። ያአጋጣሚ አንተ የተቀመጥክባት ቦታ ጋር የሚቀበጠው ስምንት ዓመት በቆየው ትዳራቸው አባት የቤቱ ድምቀት፣ ገበና ሸፋኛቸውና ሩቅ አሳቢያቸው ነበር። ጌታ ሰው አለው አቤት አባቴ፣ ምን ይወጣልሃል! ዛሬማ ታምራለህ አለ ወንዱ ልጅ። ዛሬ ግን የቤቱ ድምቀት አባወራ ድምፁ አይሰማም። ሁለት ሰዓት ከሃምሳ አምስት ላይ ጠራ ስልኩ። ከዛ በኋላ ሄሎ ሀብትዬ ስል ሀብት አይደለሁም አለ ስልኩን ዘጋ። ሰውዬው ልቤ ድንግጥ። ትልልቅ ሰዎች ናቸው፣ ቤቱ ክትት ብሎ ሞሉት። አስካልና ባለቤቷ ምን ገጠማቸው እና ለእኔ ባለቤቴ እውነት ለመናገር መስታወቴ ነው፣ ድጋፌ ነው፣ እናት አባቴ ነው፣ ቀዳዳ ደፋኜ ነው፣ ጓዳዬ ነው፣ ህይወቴ ነው። ሙሉ ታሪኩን አብረን እንቀጥላለን። አስቀን ወይ እንዴት ነሽ? እንዴት ነው ስም ዳንኤል። አንቺስ? ያብስራ ለዚህ ቤት አመሰግናለሁ። ጤና ስራ ጤነም ስራም ያው እግዚአብሔር ይመስገን። እስኪ ሙሉ ስምሽን እናስተዋወቅ ነው። እሺ ሙሉ ስሜ መምህርት አስካለ እንዲ ይባላለሁ። ባለቤቶች ጋር እንዴት ነው የተዋወቃችሁት? የት ነው የተዋወቃችሁት? ባለቤቴ ተወልዶ ያደገው ወሎ መካነ ሰላም ነው። አዲስ አበባ ዩኒቨርሲቲ የመጣው የሚመጣው እንደኛ እንደ አይነ ስውራን ቦርዲንግ ገብቶ ሲሆን የተማረው ቤተሰብ ጋር በመሆን ነበር ደስ የተማረው። እሱም ማየት የተሳነው ነው። ባለቤቴ ማየት የተሳነው ነው። ከዛም ያው አስራ ሁለት ያኩስ ጨርሶ ወደ አዲስ አበባ ዩኒቨርሲቲ መጣ ከዛ ዲፓርትመንት የመረጥን ያለ ቋንቋና ስነ ጽሁፍ ነበር። ፍላጎቴ ማለት ተምሬ መምህር የመሆን ወይም ደግሞ ጋዜጠኛ የመሆን ህልም ስለነበረኝ የመረጥኩት አማርኛ ነበር ዲፓርትመንት እና ያው እንደ አጋጣሚ ሆኖ እሱም አማርኛ መረጠ። ከዛ ክላስ ስንመደብ አብረን ተመደብን። ያው እሱም እንደ ክላስ ተማሪ እህም እንደ ክላስ ተማሪ እንደ ህጥና እንደ ወንድሙን ነበረ። ያው የምንሰጣቸውን አንዳውቶች ወደ ብሬል በመቀየር ወደ ድምፅ ካሜራ በመቀየር አብረን ነበረ የምንረዳደው ና ከዛ ሁለት ሺህ ስድስት ዓመተ ምህረት ሐምሌ አምስት አብረን ግራጁዌት አደረግን። ያው ሐምሌ አስራ ስምንት እሱ ስራ ተቀጠረ፣ ባለቤቴ ከዚያ ሁለት ሺህ ሰባት መስከረም ወደ ፍቅር ተቀየረ። እንዴት ወደ ፍቅር አደገ፣ ወደ ራሴ ሲመጣ እንዴት ለምናገር ዘት ላይፍ ላይ መግባት አልፈለግኩም። ምክንያቱም አንዳንድ አባባሎች አሉ። አይነስ ወረን ካልተማሩ ሌላ እክሎች ይገጥሟቸዋል፣ አይነ ወር ካልተማረ የተለያዩ ነገሮች ተጠቂ ሆናሉ የሚለው ነገር በአይምሮ ሲየብ ስለማደርግ በቃ እኔ ተምሪ እንዳይናሞች በቃ ጋዜጠኛ ወይም መምህር ሁኜ የራሴ ህይወትና የራሴ ትዳር ኑሮ የሚለውን ነገር ከተመረኩ በኋላ በአይምሮ ሲየብ አደግ ነበር። እና ያው የድል ጉዳይ ሆና እኔና ባለቤቴ ሶስት ዓመት ሰብፍር ሲንቀመጥ ወደ ፍቅርም ወደ ምድርም አልተቀየረ ሆነ

እንደዚህ ያልተማረም እና እስኪ እንደው ጠይቁልኝ። እሷ ልጅ ወደ ሀገር ብገባ ደስ ይለኛል። በጣም መወዳት ጓደኛ ነበረችኝና ዚ ጓደኛ ይዛለሁ ሰው ነገር እስኪ እንግዲህ በቃ ቀርበን ውስጥ እሺ፣ ምን አይነት ሰው ነው ባለቤትሽ? ንገሪ ስለሱ። ያው ባለቤቴ እንደብዬ እንደምገልጽልሽ አላውቅም። ማለት ባለቤቴ መስታወት ነው፣ መስዋዕት ነው። በቃ ማለት መግለጽ ባይሆንልኝም ከምበላው ምግብ ከምጠጣቸው፣ በቃ እንደማንኛውም አይናማ ሴቶች በቃ ሙሉ ሁኝ እንዲወጣ ይፈልጋል። እውነት ለመናገር ባለቤቴ በጣም መልካም ሰው ነው፣ ጥሩ ሰው ነው፣ አዛኝ ነው፣ ሩሩ ነው። በቃ እውነታው ነገር ነው ይዞ የሚሄደው እና ለእኔ ባለቤቴ እውነት ለመናገር መስታወቴ ነው፣ ድጋፌ ነው፣ እናት አባቴ ነው፣ ቀዳዳ ደፋኝ ነው፣ ጓዳዬ ነው፣ ሕይወቴ ነው፣ መስታወቴ ነው። እስኪ ስለ ቤተሰብ ነገ፣ ስለ ልጅ፣ ስለ አባት፣ ስለ መሰባሰብ እስኪ ነገ በጣም ደስ የሚለኝ ማታ ላይ ስራ ውለን መተን ያው የቡና ወዳጅ ነኝ። በዚህ አጋጣሚ ቡና እውነት ባለቤት የደቡ በዚህ አጋጣሚ አንተ ተቀመጥክባት ቦታ ጋር የሚቀበጠው ጂፓስ ይከፍታል። የሚያዳምጠው ነገር ከዛ ያው ልጆችም እንዳያቸው ያው እኛም በድምፅ ብንመለከተው ትንሿ ቴሌቪዥን አለች ከተመለከትካት ያው ለነሱ ሩስ ይከፈትላቸዋል። ያው እኛም ሙሉ የቀን ውሏችንን ያው የልጆች ምግብ አብሳ ያለች ብያለው ያሰብ ከትምህርት ቤት ስትመጣ፣ አንዳንድ ደግሞ ያው በሱ የሚያስተምራቸው ወንድሞች አሉ ሰብሰብ እንድና በቃ ማለት በቃ ህይወት በቃ በእኛ ቤት ናት ማለት በቃ ያሳለፍነው የቀን ውሏችንን። ለምሳሌ ምን ብናደርግ ይሻላል፣ እንዴት ቢሆን ይሻላል። ለምሳሌ ለነጋችን ምን እንብላ ሳይሆን፣ ለነገ ህይወታችን ምን ይሻላል፣ ምን ማድረግ አለብን። እነዚህ ልጆች አሁን በመንገድ ተረድተው መማር አለባቸው። እንዴት እናስረዳቸው፣ እንዴት እናደርግላቸው የሚለው ነገርና እንደዚህ እያወራል። ቡና ሲቀዳ በቃ ደስ ይለኛል። እንዲሁ በጨዋታ ነው በቃ እንዲህ ነበር። ላይክ በምን በምን የሚያግዝች ነበር። ስለ ፍቅር ያለው ስሜት፣ ስለ ፍቅር ያለው አመለካከት፣ ለፍቅር ያለውን ቦታ ያለውን ነገር ሲ አንድ ጣሪያ ስር ሁነ ብዙ ነገሮች መስፈርት አላቸው የሚያስፈልጉ ነገሮች አሉና የሚያስፈልጉትን ነገሮች እኔ ባልነገረው በራሱ እራሱ ያውቃል። ይሄ ነገር ቀርቶብሻል፣ ይሄ ነገር አልሆንልሽም አይደለ እንዴ? የምትፈልጊ ነገር አለ እንዴ? እንደዚህ አይደለ እንዴ? ብሎ እያንዳንዷ ነገር የውስጤት ነገር በቃ ያውቀዋል፣ በራሱ እኔ ባልነግረው በራሱ በራሱ ያውቀዋልና የሚያስፈልገኝን ነገር ያው እያደርግልኛል። ጥሩ እስኪ ስለ ፍቅር ነገርኝ እንደው ባለቤትሽ ጋር ፍቅር ጊዜቸው እንዴት ነበር የምታሳልፉት ፍቅር ስለ አንቺ ምንድን ነው እስኪ ንገረኝ ለእኔ ፍቅር ማለት ጥሩ ነገርን ወደ ህይወት መቀጠል ነው ማለት በቃ ሰውን አንድን ሰው ስትወደው እንደራስ ውድደው ይላል እና እኔ ባለቤቴን በጣም ነው የምወደው ማለት የሰው ልጅ የሚገዛ አስተሳሰቡ ነው አስተሳሰብ ደግሞ ወደ ህይወት ይቀየራል ህይወት ደግሞ ወደ አመለካከት ይመጣል ለምሳሌ አሁን አንድን ነገር ያን ተግባራዊ ለማድረግ ስትፈልግ ምን ይቀጥላል ምልከታ ያስፈልጓል ይመስለኛል እንደ ምልከታ ያስፈልጋል የተመለከትከውን ነገር ደግሞ ወዴት ነው የምትቀይረው ወደ ተግባር ነው የምትቀይረው ተግባር ደግሞ ወዴት ይቀይራል ወደ ህይወት ይቀይራል። ህይወት ደግሞ ስንመራ ተስማምተን ነው ተዋደን ነው ማለት ሚስት ወዳጅ ባልጠላት ከሆነ ህይወት አይቀጥልም። ስለዚህ በሁለታችንም መንገድ ፊፍቲ ፐርሰንት ፊፍቲ ፐርሰንት ይዘን ነው ማለት ነው። እንደ ጀነራል ደግሞ ሲቆጠር መቶ ፐርሰንት በይና በሀብታሙ መሀል ነበር ማለት ነው። እና እኔ ባለቤቴን እንደዚህ እወድሃለሁ፣ አፈቅርሃለሁ እንደዚህ ነው ብዬ የተለያዩ ሙዚቃዎች የጋበዝኩትም የለኝም፣ ያደረግኩለት ነገር የለኝም። ምናልባት ተመረቀን ስንወጣ እሱም እንደ ስጦታ የሰጠኝ የሴት አልባሳት ነበር። እኔም ደግሞ ተመርቄ ስወጣ በፍቅር አስቤ ሳይሆን ያው እንሸኛኛለን ተባብዬ ነበር እንጂ ተጋብተን ኖሮ የሚል ሀሳብ አልነበረኝም። እና እኔም ደግሞ የሱፍ አላባሽ ሸሚዝ ነበር ደ ስጦታ ለባለቤቴ የሰጠት። ስለ ልጆቻችሁ እናውራ። የነበረውን ስሜ እስኪ ንገረኝ፣ የመጀመሪያ ልጅ ስታገኙ

ከዛ በ2017 ዓመት ልጁ ተወለደ ከዛ ልጅ ስታገኙ ያለው በረከት እንዴት ነበር በቃ ሁለታችን ሁን በቃ ወደ ልጃችን ነው ሀሳባችን ማለት በቃ ልጃችንን በመንገድ መንከባከብ እንዳለብን ምን ማድረግ እንዳለበት ያው ባለቤቴ ሰራተኛ ቀጥሮ በቃ ያለችውን ሀይል አሟጥጦ በቃ ልጆቹን ልጁ ነበር ለማሳደግ የሚፈልገው ባለቤቴ ልጆቻችን ሳንኩል ሳንድር ያሰብ ነው ቦታ ሳንደርስ እንደዚህ በመሆኑ በጣም አዝናለሁ ግን ባለቤትሽን በቅርብ ቀን ነው በሞት ያጣሹ በጣም እለቷን ንገሪ፣ ምን አይነት ቀን ነበረች? ያው ቀኑ ስምንተኛ ወር የሚያዚያ 17 አርብ ቀን ነው። ሁለታችንም ያው አስተማሪዎች ነን። ጠዋት እሱ ቀደም ብሎ ነው የሚሄደው በአንደኛው ክፍለ ጊዜ ስለነበረው 12 ሰዓት ተኩል ነው የሚወጣው። ያው ሰርቪስ ይጠቀማል እና ያው ጠዋት ተነስቶ ሲሄድ አስካላለኝ አቤት አልኩት ዛሬማ አለኝ ዛሬማ የሆነ ሰውዬ አንደኛው ፎቅ ላይ ወረወረኝ አለኝ። እንዴ አንተ በስመ አብ በል ሰላማው ላይ በል ቀኛው ላይ በል ብዬ ይህንን ቃላት መለስኩለት። ደግሞ ትንሽ ቆይቶ ደግሞ አስካል አለኝ አቤት ስለው ዛሬ ሙሉ ሱፍ የለብሼ ነው የምወጣ አለኝ። ምነው ደግሞ ዛሬ ትምህርት ቤት ፕሮግራም አላቸው ወይ ብዬ ስለው አይ ፕሮግራም የለንም ግን አንድ አይሎ አራት ሶፍ ተቀምጦ ብል ከሚበላው እኔ ልልበሰው አለኝ። ያው እኔም ሰራተኛቱም አለች ደነው ሱፍ አይታ ወጣችለት ንጹሕ መሆኑን ጥሩ መሆኑን አዩለት ለበሰ። ከዛ ወንዱ ልጁ ጋር አቆመና ሻይ በዳቦ ጅ ጋ ተቀምጠው እየበሉ እያለ ጌታ ሰው አለ አቤት አባቴ አለ አለ ሽ ጋቆመና አባቴ ምን ይወጣልህ ዛሬማ ታምራለህ አለ ወንዱ ልጅ። ከዛ ሴቷ ክትል አለችና አባ ጫማ ብቻ ነው እንጂ የቀረህ ቆንጆ ነህ አለች። እሰይ ልጆቼ እንኳን ተወለዳችሁ አለ። ምነው ዛሬ እንደዚህ ያልክ ብዬ ስለው መውለር ጥሩ ነዋ፣ አየሽ መውለር ጥሩ ነው እንኳን ተወለዱልኝ የሚለውን ቃል መለሰልኝ። አሁንም አልገባኝ ከዛ መውጣበት ሰዓት ደረሰ። ያው ከኪሱ ስድስት መቶ ብር ነበረች ያቺ ስድስት መቶ ብር ለኛ ሰጠን። ከዛ በኋላ ሶፍት ስጡኝ አለ። ሶፍት ልንሰጥ ተቀበልን። ሶፍት ሰጠነው። ኬኑን ያው እኛ ምንዛት አለች እ ኬኑን ያዘ። ልጆቹን እንዴት ናቸው? ደህና ናቸው። በቃ ቁርሳችሁን ብሉ። በቃ ደህና ዋሉልኝ አለ። ቻው አሉት። ከዛ ያው ልጅ ታነት የምትሸኘው የፒያሳ ባስ መያዣ ጋር ፒያሳ ከፈየፈጨ ፒያሳ ስላለ ያው ባስቴሽኑ ጋር ሰው መጣች። ከዛ በኋላ እኔም ሶስት ተኩል ላይ ተነስቼ አምስት ተኩል ኮኮ በጽዋት ምርት ቢደረስኩ ደርሽ ያለው ብዬ ደወልኩለት። ምሳ ሰዓት ደወልኩለት። ዘጠኝ ሰዓት ክላስ ጨርሼ ስወጣ ደወልኩለት። እስከ አንድ ሰዓት ከሰላሳ እየተደዋወል ነበረ። ከጠዋት እስከማታ ያው እኔ ኮኮ በጽባ ቀበና ያለ ስ ደሞ ሚኒ ልቅ ስላለ ያው እኔም ባገኘት አጋጣሚ ወደዚህ ይመጣለው እሱም ደግሞ ከስድስት ጊዜ ዩኒቨርሲቲ ካወቃችሁት መቶ አስር አለ ስቱዲንቱ ቆየ ምድ ብዙ ጊዜ ከዛን የሚነሳው ምክንያቱም መቶ አስር ይዝና ቆየ አደባባይ ስለሚወርድ እዛን የሚይዘው ብዙ ትራንስፖርት እና ከምሽቱ አንድ ሰዓት ከሰላሳ ድረስ እየተደዋወል ነበረ። ባለቤት ይቀም እሺ፣ ከዛስ ከዛ አንድ ሰዓት ከሰላሳ ላይ ያው ልጅቷ ልጆችን የምትይዝልኝ የማታ ትማራለች እና እኔ ልጆችን ቁጭ ብዬ እያጫወትኩ እያለ ስደውለት ቀድሜ ቤት ገባሽ? አስራ ሁለት ሰዓት ከሆኑ የገባሁት እና ቀድሜ ቤት ገብቼ ስደውለት ራሱ አስራ ሁለት ሰዓት ካለ ስደውለት ራሱ የኮየባት ይሻለ ነበር እያለኝ ነበረው። ከዛም ደግሞ አንድ ሰዓት ከሰላሳ ለምን ደግሞ ስደውልላት እኮ አደባባይ እደርሻለሁ፣ በቃ ልወርድ ነው፣ እዚሁ ነው፣ መጋዘን ጋር ነው። ያው ነበር ሰው ምኖት ነው የቀረ ጎሮ አደባባይ ምክር ሆነች ነው ብዬ ማግኘት አይችልም ይላል እንዲህ አልኩኝና በጣም ተጨናነኩኝና ሪጅታውን ከትምህርት ቤት ነዳች። የሀብቴ ስልክ አይሰራም ምን ሆኖ የሆነ ስላት ታዲያ፣ ወጥቼ ልፈልገው እንዴት ስትለኝ፣ አይ ቆይ እስኪ አልኩኝና አሁን ቆይቼ ደግሞ ስል ሁለት ሰዓት ከሀምሳ አምስት ላይ ጠራ ስልኩ። ሁለት ሰዓት ከሀምሳ አምስት ላይ ስልኩ ጠራ። ያው ሰዓቱ ማቆ ኤርጌንዶ ስልክ አለ በሶፍትዌር ስለምትሰራ ሰዓት ይናገራል። ከዚ በኋላ ሄሎ ሀብትዬ ስል ሀብቴ አይደለሁም አለኝ። ረ፣ ማና አባ ደግሞ ስልኩን ሰርቀስሉ ደግሞ የጥለብኝ ሆነ። አባቴ የት ያደረከው ልቀበለው ብዬ ስለው ብሎክ ስንት ናችሁ አለኝ። እንዴ ብሎክ ምን ቸገረህ? እሱ ብቻ ያለበትን ነገር ስለው ስልኩን ዘጋ። ሰውየው ስልኩን የሰረቁት ይመስለኝ እኔ በቃ ማለት አንዳንድ ቦታዎች ትንሽ ከበድ ስለሚሉ አንዳንድ የአካል ጉዳተኞች ቀርቶ አይናሞች እንደዚህ ስለሚደረጉ ምናልባት እንደዛ አድርገውት የሚለው ነገር ነበር በሀሳቤ ነበረው እንጂ ጭራሽ በእንደዚህ ሁኔታ አልጠብቀውም ነበረ። ከዛ ምስም ልጅቷም ደነገጠች እና ወደ ኔትወርክ አካባቢ ፍለጋ ሄደች። የእሱ ትንሽ ሴት ደግሞ ክፍለ ሀገር አለች። ደወልኩና የሀብቴ ስልክ አይሰራም፣ እስኪ የጓደኛው ስልክ ደውይለት አልኩኝ። የጓደኛው ስልክ አንድ ሀገር ናቸው፣ ተወልዶ ያደጎዘው ናቸው። እሱ ሞደች ነው የሚዳ ነበር የሚኖረው እና ድንገት ከፍ ጋር ከሄደ ብዬ አስቤ ሲደወለት ሱ መሀይ መቶ አስርና ሲሸዋለሁኝ አለ። ስለዚህ ከዛም መቷል ከዚህም እየመጣ ነው። ምን ይሆን ብዬ በቃ ውጭ ላይ ትንሿ ልጅ ያዘልኩና ውጭ ላይ ቆሜ ማሰብ መተከስ ጀመርኩኝ። ከዛ ሁለት ተማሪ ወንድሞች አሉት እዚያው አዲስ አበባ የሚማሩና እነሱ ጋር ደወልኩኝና ሀብቴ ጠፋ ስልኩን ቢያለ አልኩኝ። ጠፋ ና አሁን ትልልቅ ሰዎች ናቸው። ቤቱ ክትት ብሎ ሞሉት። ያው እኔ በድምፅ ነው የምሰማቸው። አዎ ክትት ብሎ ገቡብኝ ቤት ውስጥ ገቡና፣ የአቶ ሀብታም ወንድሞች አሉ የሚለው ድምፅ አቃጭለብኝ ነብኝ። በስመ አብ ወመንፈስ ቅዱስ፣ ምን ነው አልኩ። ወንድሞች ፈልገን ነው አሉ። ታስሮ ነው አልኳቸው። ታስሮ ነው እኔ ባለቤቱ ነኝ ንገሩኝ፣ ከእነሱ የልቅ እኔ ንገሩኝ ስል አይ እነሱን ነው የምንፈልገው ይላሉ። አባ ባለቤቱ ለምጠየቀው ነገር ሁሉ እንጠየቃለሁ ስላቸው አይ ትንሽ የመኪና አደጋ ሲሉ፣ በቃ ከዚ ያለው ነገር ህይወታችን ያው በቃ እንትን አለ። እሱም ደግሞ ጠዋታችን የሰጠኝን ስድስት መቶ ብር አላጎደልኳትም። አራት መቶ ዋን ያዝኩና እንደ እናንተ ያሉ ዋይናማ ጉረቤቶች ቤቶች አሉኝ በቀኝና በግራ ይዘው እያለቀስኩ እየጮሁ ልጆችን ጥያቸው፣ ከዛ ወደ ወደ ፓርኪንግ ወጣን። ህዝቡ ተሰበሰበ። ራይድ የለም ታክሲ የለም ይላሉ። ግማሽ ደግሞ አይሲ ስለገባ አሁን ከፍተኛ እርዳታ የህክምና ርብርብ ስለሚያስፈልገው ማንም ቤተሰብ አይገባ ተብሏል እያሉ እስከ ስምንት ሰዓት ሌሊት ቤተሰቦች ይዘው እዚህ ጉረቤቱ በቃ መልካም ነው ጉረቤቱ ጥሩ ነው ተሰበስበን እዚሁ ትናለን ያው ያለውን ነገር ከዛ አስር ሰዓት ሲሆን ወንድሙ ተነግሮት ነበረ። ወንድሙ መጣ። በቃ ኒልኒር ነው ውጭ አሉን ወድ ልጆችም ጎረቤት ጋር ነው ያደሩት። አንስተዋቸው ሰው ያያችሁበት ቦታ ላይ እንግዲህ መቀመጫች ላይ አንስተው በጌቤቱ ልጆች ያድሮ አስር ሰዓት ጎረቤት የመጣች ና ኔ ጣ ይኑጣስ ላይ እሺ ብዬ ስወጣ ህዝቡ ከቦ እዚህ ቆሟል። ከዛ ያው አረዱና አለቀስንሁ። ከዛ በቃ አቶ ሀብታው መንገሻ ከዚህ ያለን በሞት ተለይቷል ተባለ። ያው እንግዲህ እንደ ማንኛውም ሙሉ አካል እንዳለው ዜጋ ሮጥሮጥ ብዬ አስከሬን የወደቀበትን ቦታ ባልፈልግም አቅሜ በፈቀደ መንገድ አለቀስኩኝ። ያው ቤተሰቦቻቸው ተደወለላቸው። ቤተሰቦቻቸውም ያው ቅዳሜ ከሌሊቱ አምስት ሰዓት ገቡ። ያው አስክሬኑም ለስድስት ጉዳይ ቀን መጣ። ከዛ ያለው ነገር እነዚህ ነበር። ምክር ምን ነው ላይ ከፎቅ ወደኩ እንደዚህ ሱፍ መልበስ ፈለኩ ምናምን የሚሉ ነገሮች ይነገር ነገሮች አሉና በህልሙ ለሱ የታየው ነገር ነበር ማለት ነው። በቃ ሪብ ያገኘኋቸው ጓደኞች ነበሩ። ውሎ እንዴት ነበር አቆይተው እንዴት ነበር መጠየቃቸው። በቃ ዛሬ በቃ መጫወት አለብኝ፣ በቃ ዛሬ ፀጉር መስተካከል አለብኝ አላሉ ፀጉር ቤት ገባ ፀጉር ተስተካክላሉ። ስራ ቦታ እዛው ፀጉር ከዛ ብዙ የወረቀት ስራዎች ነበሩት። ዛሬ ይሄን ሁሉ ወረቀት ጨርሼ ነው የምሄደው አለኝ አለች። የረዳቱ ነበር እዛ ያን ወረቀት ሙሉ ጨርሰን ሰርተን በቃ ወደ ስድስት ኪሎ ሊሄድ ነው አለኝ። ከዛ በኋላ ስድስት ኪሎ አደረስኩት ብዙ እና እኛም ደግሞ ባለሁበት በስልክ ሚገርም ነው ለሱ እንግዲህ ቀድሞ በሕልም ተገልጦለታል። እኔ እውነት ለመናገር አሁን ቢሆን ይመጣል ብዬ ነው የማስበው። ማለት ሀብትዬ ባለቤቴ ሞቷል ሙቷል ብዬ አላስብም። ያው መቼም ልቅሶኛ ሲመጣ ለቅሳለሁ ደርሳለሁ እንጂ አሁን በቃ ያለን ሁሉ ነገሩ ይመጣብኛል። በቃ በድምጽ ይመጣብኛል፣ አነጋገሩ ይመጣብኛል። እና ያው ለእኔ ትንሽ ከበድ ይለኛል በአሁኑ ሰዓት ይመለሳል የሚለው ነው እንጂ ይሞታል የሚለው ነገር በአእምሮ ውስጥ የለም። እውነት ለመናገር ካለኝ ፍቅር አንጻር፣ ካለኝ እምነት አንጻር፣ ካለኝ አግባቦት አንጻር ምክንያቱም ከማንም በላይ ከቤተሰብ በላይ ከሁሉም በላይ ለኔ ባለቤቴ ነው ሀብቴና ህይወቴ ማለት ነው። እና አንድን ህይወት ደግሞ በሞት ስታጣው የለም ብሎ መደምደም ይከብዳል ብዬ አስባለሁ። እንደኔና ምናልባት እንግዲህ ሰው ሲውል ሲያድር መቼም ባህሉ እንደሚቀየር ሁሉ መልካችን እንደሚቀየር ሁሉ ልቀየር ይችላለው ብዬ አላስብም። ጋር ሁም ሰበላ ስጠጣ ስታያ፣ ልጆቼ ሲይዙ የያዘ ስታዩት፣ ሽሮ ሰርተን የምንበላው ብዙ ነገር አለ። ሞት ማለት ብዙ ነገር ይዞ የሚሄደው እና በዚህ መካከል ምናልባት ልጆቼ ሰው ሆነው ተምረው እንዳይናሞ ማህበረሰብ ወግ ማድረግ ደርሷቸው እነሱ ሳይ ጽናና እንደሆነ ያው ማለት ሀብቴ አልሞተም። ልጆች አሉት። መጠሪያ ልጆች አሉት። እነዚህ መጠሪያ ልጆች ደግሞ ያው ተምረው ጥሩ ደረጃ ደርሰው እማየ እማየ ሲሉ ምናልባት ያኔ ውስጤ ሊደሰት ይችላል እና ውስጤ በነሱ ቀብር ተፈጸመ። እንግዲህ ያው በዙሪያቸው ያሉ ቤተሰብ ጓደኛም፣ ዘመድም ያው ተሰብስቦ እንግዲህ ትንሽ ቀናትን ያው አብራችሁ ታሳልፋላችሁ። ሰው ቃና እንግዲህ በኋላ ቀስ በቀስ ነው ሰው ወደ መጣበት ሲሄድ ምናምን የበለጠ ይሄ ብቸኝነቱ ስሜቱ ምናምን የሚመጣው እንዴት ነው እሱ እስኪ ከኔ በበለጠ ልጆች እንትርት የሚያደርጋቸው እሱ ነው። እና በተለይ አሁን ያያቸዋት ሴቷ ልጅ አይነ ሱራን ጓደኞቻችን ሲመጡ ሄዳ ቅፍ አድርጋ ትስማቸዋለች። እንዳባዬ መኪና እንዳይገጫቸው ትላለች። እንያ ማለት ነው። እና ያው ወንዱ ልጅ ደግሞ ያው ከፊት ሲያለቅስ ስለሚቆጣው፣ እንዳይሰባው ስለሚቆጣው ኋላ በጓሮ ብላብ ሄደ ሲያለቅስ ሰዎቹ እያባብሉ ያመጡታል። በደንብ አሁን ያውቁታል። በደንብ ሞት ምን እንደሆነ ምናምን ይረዳታል፣ ያውቁታል። አዎ እሱ ምናልባት እሁድ ዕለት ይቆርጥለታል፣ እና አብሮ ቀብር ቢሄድ ብላ ምስሉን ሄጄ ጌታ ሰው ናሀ ቀብር ሄድ ብዬ ስለው እማየ የሞተ ሰው እንደማይመለስ አውቃለሁ፣ ስለዚህ አታስቸግሪኝ ብሎ ኡ ብሎ ሲጮህ፣ ከዛ ሰዎቹ በቃ ታይዋሉ ትቸውን ሄድ በቃ ትንሿ አታቀመትትንሿ በ ይመጣል የሚለ ጠይቀው እና ሰው ሲመጣ አይነት ሙራኖች ሲመጡ፣ እንዳ የመኪና እንዳይገጫቸው ማየ ነው የምትለው ሞትን አታውቅም። የተገጨበት አጋጣሚ ይሄ መንገድ ሲሻገር ወይስ እንዴት ነው የገጨውስ መኪና ሁኔታው፣ ከዛ በኋላ እንዴት ነው? ያው ማለት አይን አይቶ ልብ ይፈርዳል ነው የሚባለው እና ደስ ይለኛል በሰዓቱ እዛ ቦታ ላይና ምናልባት እንግዲህ አይኔንም እንደ ጆሮ ተክቼ ነው ለእናንተ መናገር የምፈልገው እንጂ አይኔ ያላየው ነገር ባላወራ ደስ ይለኛል። ያው ማለት በአይን ቦታ ጆሮ ስላለን ያው ልብ በብርሃን ብያ ምናለው ደግሞም ነኝ እና ሲነግሩኝ ምንድነው አንደኛውን አስፋልት ተሻግሮታል። ሁለተኛውን አስፋልትን ተሻግሮ ጨርሶት አንድ እርምጃ ስትቀረው ነው መኪናው የመታው። እሺ። እና አሁን እንግዲህ ባለቤትሽ መምህር ሀብታሙን ካጣሽ በኋላ ህይወት እንዴት ነው? ልጁ ፈተናውን የምታዩት ከኔ መጠጠ እናንተ ታዝናላችሁ ብዬርማ ስሙ ና ያው እሱ ቶፕ አስተማሪ ነው፣ ጎበዝ መምህር ነው። ልጆ ልክ እንደሰው ነው። ማታ ማታ ሲመጣ ልጁን ትሪት ያደርጋል፣ ያስነብባል፣ እንግሊዝኛውም ያሰራዋል፣ ሁሉ ነገር ያሰራዋል። እና ልጁ ኤክስ እንዲገባበት አይፈልግም። እና ምናልባት አሁን እኔ የባለቤት የሀብታሙ መንገሻ ለእኔ መለየቱ ለእኔ ብቻ ሳይሆን እንዳለ ለኢትዮጵያ ህዝብ ትውልድ የሚቀርጽ ነው፣ ትውልድ የሚያፈራ ዜጋ ነው። ለእኔ ለልጄ ብቻ ሳይሆን ያሰብኩት የኢትዮጵያ ህዝብ ራሱ ልጅ ልጁን የሚሰጠው ለባለቤቴ ለሀብታሙ ነውና እና ሀብታሙ መንገ ሻ መጨረሻ ብዙ ተማሪዎችን ብዙ ትውልድ የሚያፈራ ሰው ነው። ምናልባት እንደ ቤት የሳስበው ደግሞ ለእኔ ብዙ ገመናዬ ነው፣ ብዙ ጓደኛዬ ነው እና ብዙ ነገር ነው ያጣሁት ብዬ ለማስበው እና ምናልባት እንደሌለው ሌለው አካለ ሙሉ ሰው አካለ ሙሉ ሁኜ ባለቤት የሀብታሙን ባጣሁበት የመተካው ነገር የማደርግላቸው ነገር አለብዬ ስለማላስብ ያው ያለው ነገር ለእኔ ከባድ ነው በአሁኑ ሰዓት ላይ እና በዚሁ አጋጣሚ ደግሞ እኔ ዓይነ ስውርነት ብቻ ሳይሆን ከአንገት በላይ ያመኛልና የእሱም ሕክምና ገና አልተካሄደም። ሚካቱ ሆስፒታል እንይለው ያለው እዛ ማየት ይቻላል እና ይሄ ነገር ሲጨምር እኔ ያጡ ጊዜ ምን ይሆናሉ የሚለው ነገር ላይል ማል ጭንቅላት ይከብደኛል። በቃ ቅርፍ ቅርፍ ይለኛልና የዚህ ሕክምና ል ካቱ ሆስፒታል ከተጀመረ ሁለት ዓመት አልፎታል። ያሳክምሻለሁ ለሰኞ ብሎ ቀጠሮ ይዞ ነበረበት። ያቀጣል ለሰኞ ማለት ነው ለሀያ ማለት ነው። ቅዳሜ ቀብሩ ሊደረግ ለሰኞ እሑድ ቀብሩ ሊደረግ ለሰኞ። ሰሞኑን በጣም እያመመኝ ነው ማሬ፣ ምን ይሻለኛል እንደው በቃ ማዳመጥም አቃተኝ ብዬሽ ስለው አይ አይዞ፣ አታስቢ፣ ችግር የለውም ቅዳሜ ደግሞ ኢትዮጵያ ሲቪል ሰርቪስ ሶስት ገመት የግ ተማሪ ስለነበር ፈተናም ስላለው ለአንብብና ለፈተንና ሰኞ ሲቲ ስካና ሳይሻለው እያልን ቀጠሮ የነበረ ያጋጣሚ። የኑሮ ሁኔታችሁስ ምን ይመስላል? ምን አይነት የኑሮ ሁኔታ ላይ ነው ያላችሁት? ያው ማለት እሱ ከማእሱ እያለ ያው ከሞላ ጎደል ይሄ ነው ባትለውም፣ እግዚአብሔር ተመሰግን ይሁን። አንደኛ ራስ አንበላ አናውቅ ማለት እ ከሆዳችን ከምንበላው ይልቅ የልጆቻችን ሴፍቲ መጠበቅ ይፈልጋሉ። የሀብታሙ መንገሻ ልጅ ጎበዝ ተማሪ ነው የሚባለው ነገር ስለሚፈልግ ከሆዳችን ቀንደስ አርገን ለልጅ የነበር ትምህርት በከፍለ በትምህርቱ ሰክሰስ ሊሆን ስለሚፈልግ ያው ደ ባንኛውም ሰው ያለውን ነገር ያው፣ ምክንያቱም ልጅ ነገ ከይናሞ ማህበረሰብ ልጅ አንሶ እንዲገኙብ ስለማልፈልግ የሚለው ነገር በውስጡ ስላለ በቃ ያገኝናትን ነገር በቃ ቤታችን ፍቅር ነው ማለት እህል ሳይሆን በቃ ልጆቻችን አድገው ደርሰው ተምረው የአይነስውራ ልጆች ናቸው የግድ ልጅ ሆኑ መባልን ስለሚፈልግ፣ ያው በቤታችን ውስጥ ያለውን የኑሮ ሁኔታ ማሽቆጥቆጥ አይፈልግም። እንደ አጠቃላይ እስከዛ በኋላ አሁን ኑሮ እንዴት ነው? አሁን ያለሽበት ሁኔታ? ያው አሁን ያለሁበት ሁኔታ ምናልባት እንግዲህ ያው ወጪ አለ፣ ትምህርት ቤት ያው ክፍያው ሰሞኑን ነበር፣ እሱ ሞተ እንጂ እሱ ሊያስገባለት ነበረ። አሁን ነው በተረም ነው የሚከፍለው፣ በሶስት ወር ከአስራ አምስት ቀን ነው የሚከፈለው። እና ሸገር ውስጥ አካዳሚ ንፋስ ስልክ። እሺ፣ ሰው አሁን ካለሽበት የኢኮኖሚ ሁኔታ አንጻር ምን ቢሆን ምን ቢደረግ? እንግዲህ የሚያዩን በጣም ብዙ ተመልካቾች በሀገር ውስጥም ከሀገር ውጭም ብዙ ተመልካቾች እያዩን ነው ይህም ፕሮግራም እና እንግዲህ አንቺ የጤና ሁኔታ አለ፣ የልጆች ሁኔታ አለ፣ የኑሮ ሁኔታ አለ። ምን ቢሆን ደስ ይልሻል? እኔ እንደ መቼም እንደኔ ሰው ይመኛል እግዚአብሔር ይፈጽማል ይባል እና እኔ ምኞቴ ያው እንደምታዩኝ አካል ጉዳተኛ ነኝ ሴትም አይነስውር ነኝና እነዚህ ልጆች በእኔ ተፈጥረዋል እና እኔ ያሳለፍኳቸውን ህይወት ልጆች እንዲያሳልፉብኝ አልፈልግምና የኢትዮጵያ ህዝብ እንዲሁም የኢትዮጵያ ጋዜጠኞችና የኢትዮጵያ ህዝብ ልጆችን እንደራሱ እንደራሳቸው ትውልድ የሚቀርጹ ሀገር የሚመሩ ወገን የሚቀበሉ እንዲሆኑልኝ ባላቸው ነገር ሁሉ ለልጃቸው አንድ ዳቦ ሰጥተው እንደሆነ ለልጅም አንድ ዳቦ ሰጥተው በቃ ምንም አእምሯቸው ሳይነካብኝ ውስጣቸው ሳይጎዳብኝ በሳይኮሎጂ በምንም ነገር ሳይንገላቱ በቃ እንደ ልጆቻቸው አድርጎ አስተምሮ ለወግ ለማድረግ የሚያበቃልኝ የኢትዮጵያን ህዝብ ብቻ ነው የምጠይቀው። ሌላ ምንም ሌላ ምንም ልጆችን ብቻ አስተምሮ ለቁም ነገር የአቶ ሀብታሙ ልጅ ነበሩ፣ የእሷ ነበሩ፣ እናታቸው እኮ እንደዚህ ነበረች፣ አባታቸው እንደዚህ ነበረች እንድባል ሳይሆን፣ ያው ነገ ጎዳና ላይ ወጥተን እንድንለምን ሳይሆን፣ የኢትዮጵያ ህዝብ የምለምነው ልጆችን ብቻ ለእኔ ወደ አልፈልግም። ለእኔ ችግር የለም። ሆዴ ራብ ለምዷል፣ ችግር ለምዷል። ምንም አልፈልግም። ያለችኝን ዳቦ እየገዛው በላለሁ። ግን የኢትዮጵያ ዝም ለምነው ልጆን በሞራልም በማጣትም በኢኮኖሚም አሁን በዚህ አጋጣሚ ላሳለና ልጅ ምናሌ ታንትና እናቴ እናቴ ያለኝ አቤት አልኩት። ከእንግዲህ እኮ የሚረዳሽ የለም ከኬጂ ጀምሮ ከተማርኳቸው ጓደኞች ልትነጥይኝ ነው አደለ ሀይዙ አስተምራለሁ ሽ ጌታዬ በላሁን በርታ ብዬ አንድ ሁለት አሳይመንቶች ነበሩትና እየተጫወትን እሱን አሰራሁትና ልጅ ገና ካሁኑ ይህን ነገር ነው እየጠየቀኝ ያለው እና አሁን ከኔ እንደ አይናሞች አሉ ልብስ አጥበው ምን ብለው ምን ብለው ተርበው ልጆቻቸው የሚያስተምሩ ዜጎች አሉ። እና የኔም ልጅ ከነሱ ውስጥ አንዱ ነው። እና ጓደኞቹ ስላሉ እየጠየቀኝ ሳለቅስ ነበር ብለዋልኩ ትናንትና። እና የኢትዮጵያን ሕዝብ በሀገር ውስጥ በውጭ የሚያሉት የምለምነው ለእኔ አንድ ነገር አልፈልግም፣ ለልጆቼ ብቻ በቃ ትንሿም ሐምሌ ትገባልኛለች ሁለቱን የሚያስተምርልኝ ያው እኔም ነገር መሆኑን አላውቅምና ያው ነፍሴ እስካለ ድረስ በቃ የኢትዮጵያ ህዝብ ደግሞ ልጆች እንዲያስቡልኝ አባታቸው እንደዚህ ሆኖ ሳይማሩ ቀሩ እንዳይባሉብኝ እኔም ነገ ከነገወዲያ ደግሞ ሲያመኝ ደግሞ ስታከም ሳወጣትች ብር የሚበሉት እንዳያጡብኝ የኢትዮጵያን ህዝብ በሀገር ውስጥ በውጭ ያለውን የምጠይቀው ይህም ብቻ ነው። ህዝብ ማስቸግር ሌላ ምንም አላስቸግር ብቻ ነው። ኢትዮጵያ ውስጥ ብዙ ቤት ያልተነገረ በጣም ከባድ ከባድ ሁኔታዎች በብዙ መንገድ ያለፉ ቤተሰቦች በችግር በሰቃይ በተለያየ መንገድ ያለፉ ብዙ ቤትና ብዙ ታሪክ አለ በየቦታው። ግን ነው። ለዛሬ ደግሞ ማራኪ ወግ ሁላችሁም ቤት እንመጣለን ባለው መሰረት እዚህ ወይዘሮ አስካለ ቤት መተናል እና አሁን አንቺ ወደፊት እንግዲህ በስራሽም በኑሮም ከልጆቹም ጋር ባለው ሁኔታ ህይወት እንዴት መቀጠል እያሰብሽ ነው? ምናልባት ያው የሰው ልጅ ኖራለሁ ነው የሚለው እንጂ አልኖርም አይልም። ምናልባት እንግዲህ ህይወትን ማስተካከለው ልጆቼ የሚማሩበት ካገኙ እኔ የምችኑ ስራ ጤና እስካለ እድሜ እስካለ ድረስ ያው የወጣው እየገባው ያው የልጆችን ደስተኝነት የልጆችን መማር የኢትዮጵያን ህዝብ ማመስገን ወገኔ ምስጋና ማቅረብ ነው። ያው ዱላዬን ይዤ ህዝቤን እያመሰገንኩ ትንሽ ብቆይላቸው እንደ አባታቸው ባልሆንባቸው ደስ ይለኛል። አባት እናትን ማጣት ይከብዳል። በዚህ አጋጣሚ ደግሞ መናገር የምፈልገው የአዲስ አበባ ትምህርት ቢሮ ዶክተር ሙላቱ እንደው በአቅራቢ በምትገኘው ክፍለ ከተማ እንዲያሸጋግረኝ እሱን ቅያሮ ወደዚህ እንዲቀይረኝ እሱን ከቦታው እጅ መጠየቅና አቅሉ በፈቀድ የሚያደርግልኝ እንትን ብር በእናንተ በሚዲያ ስ መግለጽ እፈልጋለሁ። ው እኛም እንደሚከታተሉን ተስፋ እናደርጋለን። እንግዲህ በበጎ ምላሾች፣ በጥሩ ምላሾች ድጋሚ እንደምንገናኝ ተስፋ እናደርጋለን። እኛም እግዚአብሔር ይርዳል። አስኩ እንግዲህ እግዚአብሔር አጽናሽ በር የኢትዮጵያ ህዝብ ከጎንሽ እንደሚሆን ተስፋ እናደርጋለን። እ እንጠይቅሻለን ሙያችን ያው የሰዎችን ታሪክ ወደ ህዝብ ማድረስ ነው። የተለያዩ ታሪኮች አሉ በየቤቱ ያን ታሪክ ወደ ተመልካች ማድረስ ነው እና ግን ደግሞ ያው ብዙዎች ከጎንሽ እንዲሆኑ፣ ከልጆች ጎን እንዲሆኑ ጥሪ እያቀረብ ነው። ከዛ በፊት ግን ያው እኛም ደግሞ እንደ ሚዲያ እና ደግሞ የሰዎችን ታሪክ ከማውጣት ባሻገር ምናልባት የተለየ ነገር እንኳን ማድረግ ባንችል እንደ እዝን እንደ ማስተዛዘኛ እንዲሆን እንጂ ምንም የተለየ ነገር አይደለም። ስለዚህ የመጀመሪያ ልጅ የዳንኤል ሀብታሙ አይ ቲንክ ቀሪ ሶስት ወር አካባቢ ነው ትምህርት የትምህርት ክፍያዎች የሚቀሩ የሶስተኛው ተርም ነው የሚቀረው፣ ያው የመጨረሻው ማለት ነው። ሰከንዱ መጨረሻ እሱ አለ። ከዛ ደግሞ የትራንስፖርትም ሰርቪስ አለ፣ የሚመላለስበት ሰርቪስ አለ። ጥሩ ስለዚህ እኛ እንደማራኪው እንግዲህ እሱን ነገር እኛ እንሸፍናለን። እዶ ቢያንስ በትንሹም ቢሆን እቺ ቀጣይ ሶስት ወራትን ሳይሳቀቅ ትምህርት ቤት እንደ ጓደኞች እኩል ተመላልሶ እንዲማር እናደርጋለን። እሱን አካውንት ሰጭና፣ የልጁን የሶስት ወራት ትምህርት ቤት እኛ እንሸፍናለን ማለት ነው። እሺ እንግዲህ እኔም በዚህ አጋጣሚ ማራኪ ወግን እጅግ በጣም አመሰግናለሁ። ከላይ ላይ አሁን ሳስብ የነበረውን ነገር እንደው ችግርሽ ችግራችን ነው ብላችሁ ተቀብላችሁ ሳታቅማሙ፣ እንደው ሳታንገራግሩ እኛ እንከፍለታለን፣ እንደ ዜጋ እናስተምሯለን፣ ያለውን ቀሪ ሰዓት እንሸፍንልሻለን፣ አታስቢ፣ አትጨነቂ ሳላችሁን፣ እኔም እግዚአብሔር ክብር ምስጋና ይስጥልኝ። እንደው ወታችሁ ገብታችሁ እግዚአብሔር ደሞዛችሁ ከፍ ይበል፣ ጤና ይስጥልኝ። እኛ ስራችን ሙያችን የሰራ ነው። እንግዲህ በቀረው ደግሞ ለቀጣይ ረጅም ዓመታት ደግሞ የኢትዮጵያ ውስጥ ከጎናችን እንደሚሆን እንግዲህ ተስፋ እናደርጋለን። እንግዲህ በጥሩ ዜናዎች በበጎ ነገሮች ደግሞ እንደምንገናኝ ተስፋ እናደርጋለን። ጌታም አመሰግናለሁ በዚህ አጋጣሚ ከኮ የፈጨ ድረስ ደከመኝ ሰለቸኝ አናቆምም አናጠውም ሳትሉ ጊዜያችሁን መስዋዕት አድርጋችሁ እኔን በጠየቃችሁ መሰረት ሳትሉ ሳታድሩ መታችሁ ይህንን ያለውን ነገር ዳሳችሁ ችግር ችግራችን ነው ብላችሁ ቤት የድረስ መታችሁ ላደርጋችሁልኝና ለጠየቃችሁኝ ክብር ይስጥልኝ እላለሁ። ይስጥልኝ ክብር ይስጥልኝ። ቢሆንም ባይሆንም ሀሳባችሁን መታችሁ ችግር የተረታችሁ የት ነው የወደቀችው ብላችሁ መታችሁ መፈተሻችሁ በራሱ ዋጋ ያሰጣልና እግዚአብሔር ሁሉን ነገር የምትወጡበት የምትገቡበት፣ ስራ፣ እድሜ፣ ጤና፣ ሀብት ይስጥልኝ። ሀሳባችሁት ይሙላልኝ። ይሄ ይስጥልኝ። ለመምህር አታሙም ነፍስ ይማር ብለናል። እግዚአብሔር ክብር ይስጥልኝ። ተመልካቾች እንግዲህ ሁላችሁም ያላችሁበት የቤተሰብ የፍቅር ወይም ደግሞ የስኬት ወይም ሌላም ያልተነገረ እና ያስተምራል ብላችሁ የምታሰቡት ታሪክ አላችሁ፣ በዚህ ቁጥር ደውሉልን። ያላችሁበት ድረስ መተን ታሪካችሁን ለዓለም እናደርሳለን። ሁሉ ሰብ ስለምትከታተሉን እናመሰግናለን። ሁሉም ሰው ቤት ታሪክ አለ ብለናል። ማራኪ ወጎች፣ ስለዚህ ሁላችሁም ቤት እንመጣለን።